የኢራን ጉብኝታችንን ከመጀመራችን በፊት አንዳንድ አስገራሚ ህጎቿን እንንገሩት ኢራን ውስጥ ነው ያሉት ሂጃብ መልበስ ግዴታ የሆነባት ሀገር ለነዋሪዎቹ ብቻ እንዳይመስላችሁ ኢራንን ለአንድ ቀን የረገጧት ጎብኚ ቢሆኑ እንኳን የኢራን ህግ አይቀየርም ስለዚህ ጸጉሮት ላይ ሻርፓን ጣል አለባበሶትንም ቢሆን በወጉ አድርገው ይከተሉን ባለትዳር ኖት? ባለትዳር ወይም ወንድምና እህት ካልሆኑ ኢራን ውስጥ ሺ ቢፋቀሩ ነገ ሊጋቡ ቀጠሮ ያሉት እጮኛ ቢሆኑ ዛሬን መተቃቀፍም ሆነ መሳሳም አይችሉም። ህጉን ተላልፎ ቢገኙ ከዝሙት ይቆጠራል ከእስራት እስከ ግርፋት ቅጣት ያስቀጣውታል። ታዲያ ይሄ ህግ ለፊልምም ይሰራል። በኢራን ፊልሞች በሌላው ሀገር እንደለመዱት ፍቅረኛሞች ሲሳሳሙ፣ ሲተቃቀፉ አያዩም። ለምን ካሉ እሱም ትልቅ ቅጣት ያለው ወንጀል ነው። ፍቅር ከሌለበት ፊልም ምኑን ደስ ይላል እንዳይሉ የኢራን የፊልም ባለሙያዎች ዓለም ያደነቃቸው ጠበብቶች ናቸው። እንዴት አድርገው ፍቅርን መግለጽ እንደሚችሉ ያውቁበታል። በሞት ፍርድ ቅጣት ኢራን ቻይናን ተከትላ በሁለተኝነት ትቀመጣለች። በየዓመቱ ቢያንስ 500 ሰዎች በሞት ይቀጣሉ። የግድያ ወንጀል፣ አደንዛዥ ዕፅ ማዘዋወር፣ አስገድዶ መድፈር፣ የተመሳሳይ ጾታ ጋብቻ፣ የታጠቀ ዝርፊያ የሞት ፍርድ ከሚያስፈርዱ ወንጀሎች የተወሰኑት ናቸው። የኢራን ዋና ከተማ ቴህራን ትባላለች። የሀገሪቱ ትልቋ ከተማ ነች። 15 ሚሊዮን ሰዎች ይኖሩባታል። የሳይንስ የፖለቲካና የምርምር ማዕከል ዘመናዊነትን ከታሪክ ጋር ባህልን ከሃይማኖት ጋር ያጣመረች ከተማ ነች። አዛዲ ታወር አንዱ ነው። 45 ሜትር ከፍታ ያለው ከእብነ በረድ የተሰራ የከተማዋ መለያ በኢራን የአርክቴክቸር ጥበብ፣ የፋርስ ኢምፓየርን ለማስታወስ የተገነባ የከተማዋን ብርት ነው። የቴህራን የርቀት ስሌት 00 ብሎ የሚጀምረው ከዚህ ታወር ነው። ሚላት ታወር ሌላኛው ነው። የዓለማችን ስድስተኛው ትልቁ ታወር 435 ሜትር ርዝመት አለው። ቴህራን የትምህርት ማዕከል ነች። ከ60 በላይ ዩኒቨርሲቲዎች እና ከፍተኛ የትምህርት ተቋማት ይገኙባታል። በየዓመቱ በሺዎች የሚቆጠሩ ኢንጂነሮችና ሳይንቲስቶችን ታፈራለች። ቴህራን ከ400 ዓመት በላይ ያስቆጠረ የግራንድ ባዛር መገኛ ነች። በዚህ ባዛር ውስጥ ከወርቅ እስከ ቅመማ ቅመም፣ ከምንጣፍ እስከ አልባሳት፣ ከተወዳጁ የኢራን ሻይ እስከ ኤሌክትሮኒክስ ያገኛሉ። ወደ ባዛሩ ካቀኑ የፐርሺያኖቹን ምንጣፍ መሸመት እንዳይረሱ። ግብይቱትን ሲጨርሱ በእንደነዚህ አይነት ውብ ካፌዎች አረፍ ማለት አሊያም በመንገድ ዳር ሙዚቃዎች መመሰጥ ይችላሉ። ማንበብ፣ መመራመር የሚያስደስቶት ከሆነ ቡክ ጋርደን አለሉት ዓለማችን ላይ ካሉ ትልልቅ የመጽሐፍ መደብሮች አንዱ ነው። የቴህራን ሜትሮ በመካከለኛው ምስራቅ ካሉ ትልልቅ ሜትሮዎች ይመደባል። ከቴህራን ኢንተርናሽናል ኤርፖርት ጋር የሚያገናኘውን መስመር ጨምሮ ስምንት መስመሮች አሉት። የትም ቢሄዱ ከአስር ሺህ ሪያል በላይ አይከፍሉም። አስር ሺህ ሪያል ኢራን ውስጥ የከረሜላ ዋጋ እንደሆነ ነግረኖታል በቀን ከ2 እስከ 3 ሚሊዮን ተጠቃሚዎች አሉት። የሁለት ሚሊዮን ሰዎች መኖሪያ የፋርስ ስልጣኔ ማዕከል የዓለም ግማሽ የሚል ስም የተሰጣት እስፋሃን ሌላኛው የኢራን ከተማ ነች፣ በማዕከላዊ ኢራን ውስጥ ትገኛለች። የሳይንስ የፍልስፍናና የአርት ከተማ ነች። እስፋሃኖች የሥነ ጽሑፍ ጠበብቶች ናቸው። ካፌ ቢገቡ ግጥምና ቅኔ ይሰማሉ። በመንገድ ዳር ሰብሰብ ብሎ ማዜም መዝናኛቸው ነው። ኢማም አደባባይ የከተማዋ መገለጫ ዓለም ላይ ካሉ ትልልቅ የሕዝብ አደባባዮች አንዱ ነው። የቫንክ ካቴድራል ይቀጥላል። በመካከለኛው ምስራቅ የአንጋፋዎቹ የአርመን ክርስቲያኖች ካቴድራል። ሻህ መስጂድ ሌላኛው ነው። ኢማም መስጂድ በመባል ይታወቃል። በ16ኛው ክፍለ ዘመን መጀመሪያ በሻህ አባሲ ቀዳማዊ ዘመን የተገነባ ነው። በዩኔስኮ የዓለም ቅርስነት ተመዝግቧል። መስጂዱ ውስጥ ሆነው ያለምንም ድምፅ ማጉያ ቢናገሩ ከጫፍ እስከ ጫፍ ይሰማል። ወደዚች ከተማ የሚያደርጉትን ጉዞ በምሽት ያደርጉት። በምሽት ውበቷ በፍቅር ይወድቃሉ። ሺራዝ የግጥም ከተማ ነች። በዛ ላይ ውብ አረንጓዴ ስፍራ በውብ አበቦች በው ጣፋጭ የጫጉላ ጊዜ ማሳለፍ ለሚፈልጉ ጥንዶች ተመራጭ ነች። ከ1.5 ሚሊዮን በላይ ህዝብ ይኖርባታል። የገጣሚዎች ከተማ የሚል ስም አላት። የሁለት ኢራናውያን ታላላቅ ገጣሚዎች የትውልድ ከተማ ነች። ሐፌዝና ሳዲ ይባላሉ። ሐፌዝ የሁሉም ምስጥረኛ ነው። ወጣቶች ያፈቀሯትን በሚስጥር ይነግሩታል። እሱም ተፈቃሪም በአማራ የፍቅር ቃላቶች እያወደሰ እየገጠመ ወዳጅ አፍቅሮሻን ጥባቅሽኒለት ይላታል። በሾርኔ ነው። ታዲያ ሾርኔው ከገባት መቄ ከሆነች ውሃ አጣጫን አገኘች ማለት ነው። ሳዲ ጥበበኛ ነው። ይናገረው የሚሰማ የቀለደው የሚያስቅ ብልህ አርቆ አሳቢ በጥቅሶቹ ይታወቃል እንደውም ከጥቅሶቹ አንዱ በተባበሩት መንግስታት ድርጅት መግቢያ በር ላይ ሳይቀር ተጽፎለታል በግርድፉ የሰው ልጆች አንድ አካል መሆናችንን አንዱ ሲጎዳ ሌላውም ሊሰማው እንደሚገባ ይህም የሰውነት መገለጫ እንደሆነ መልእክት ያስተላልፋል እነሱም ጽፈውታል ያውም መግቢያቸው ላይ ነገር ግን ከጽሑፍ ያለፈ ትርጉም አልሰጡትም ታብሪዝ ለኢራን ዘመናዊነት ጅማሮ የጣለች ከተማ ነች የኢራን የመጀመሪያ ዩኒቨርሲቲ እዚህ ነው የተገነባው። ከመጽሐፍ ማዘጋጃ ቤት፣ ሲኒማ ኢራን ውስጥ ጅማሯቸው ከዚች ከተማ ነው። በንግድና የፖለቲካ እንቅስቃሴዋ ትታወቃለች። አያቶላህ አሊ ካሚኒ የኢራን ፖለቲካ የመጨረሻው የሥልጣን እርከን፣ የሁሉ ነገር አድራጊ ፈጣሪ ናቸው። ኢራን ውስጥ ህግ ወጥቶ እሳቸው ይሁን ብለው ካልፈቀዱ አይጸድቅም። እሳቸው ጠላት ያሉት የኢራን ጠላት ነው። እሳቸው ወዳጅ ያደረጉት የኢራን ወዳጅ ይሆናል። የሃይማኖትና የፖለቲካ እውቀታቸው ከፍ ያለ ነው። ፖለቲካን በረጅም ዓመት የትግል ልምድ፣ ሃይማኖትን በትምህርት ቀስመዋል። የሀገሪቱን ወታደራዊ ኃይል፣ የውጭ ሚኒስቴር፣ የኒኩለር ፕሮግራም፣ የመንግስት ሚዲያ፣ የፍትህ አካላት፣ የፕሬዝዳንታዊ እጩዎችን ጭምር ማጽደቅ፣ መቆጣጠርና ማዘዝ በዋነኝነት የእሳቸው ስልጣን ነው። ከ1981 እስከ 1989 የኢራን ፕሬዝዳንት በመሆን አገልግሏል። በፈረንጆቹ 1989 የመጀመሪያው አያቶላህ እና የኢስላሚክ ሪፐብሊክ ኦፍ ኢራን መስራች የሆኑት አያቶላህ ሩሃላህ ኮሚኒ መሞትን ተከትሎ እሳቸው ለአያቶላህነት ተመረጡ። ከዛኔ ጀምሮ ላለፉት 35 ዓመታት የኢራን የበላይ መሪ ሆነው ያገለግላሉ። በምዕራባውያን ጠላ አስተሳሰባቸው ይታወቃሉ። ምክንያት አላቸው። ከፈረንጆቹ 1979 ማለትም የአያቶላሆቹ አገዛዝ ከመጀመሩ በፊት ኢራን